ነገር ሽ ነው የመጣ ነው። ስንት ነገር ተደራርገና ስንት ነገር ተደራርገና እንዴ፣ ሃይማኖት ግብርን በሚነካ ፕራንክ አይደለም። ዛሬ የእንግሊዘኛ ማዕት ነው የወረደብን ማለት፣ ሶሲ እንግሊዘኛውን እንደ ቁዳ ነበበችው። ሲቀጥል ደግሞ ብሩክ የይቅርታ ጠያየቅ እንደዚህ አይደለም ማለት ነው። የይቅርታ ማለትም ካለበት እሷን በግል ጠርተክ በስነ ስራት ነገሮችን አስረድተህ ነው የይቅርታ ማለት የነበረብን። እንደዚህ ኦህት ሆና በጣም በኃይለኝነት እሳት ውስጥ ሆና ይቅርታ መባባሉን ለኔ ትርጉም የለውም። ሲጀመር አንዳንድ በጣም ኃይለኛ ቃል እየተናገርካት ነው። ሰላም ሰላም፣ ወድ የማርታ ኢትዮ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለሁላችሁ እግዚአብሔር ይመስገን፣ ሁሉ ሰላም፣ ሁሉ መልካም፣ በጣም ደህና ነኝ። ያው እንደተገረም፣ ያው አነጋጋሪ እንደሆነ ነው ያለው፣ የፕራንኩ ነገር ያው ሶሲና ብሩክ የሰሩት ቪዲዮ ተገቢ አይደለም። ተገቢ አይደለም። ኦኬ አሁን ዛሬ ሶስተኛ ቀናቸው ነው በእሱ ጉዳይ ስትከራከሩ ምን ስትሉ ማለት ነው። እና አንደኛ ከምን ልጀምር? በጣም ዛሬ ሶስት አይደለም የሚያናደደች፣ ሶስት አይደለች የሚያናደደች ማለት ነው። ሀይሜ ያለችው እውነቷን ነው። አንተ ራሴን የማታስከብርልኝ ከሆነ ራሴን በማስከብርበት መንገድ አስከብራለሁ። አንተ ነህ ያስደፈርከኝ። ለምን አንተ የልብ ልብ ባሰጣት ኖሮ ይህን ቪዲዮ ልትሰራ አይችልም ነበር። ያ ራይት ሀይሚ እኮ አትናገር። አንዳንድ ጊዜ ማለት ነው ልክ ናት ማለት ነው። አንተ ይህን ሀሳብ ያመጣቀው አንተ ነህ፣ ለሶሲ ያቀረብክላት አንተ ነህ ማለት ነው። ለምን እንደዚህ እንደዚህ እንስራ። ሀይሚን ፕራንክ እናርጋት፣ አንድ ክላስ ውስጥ ጥሩ ምን ውስጥ ሆነን አብረን እንደተኛ አርገን ፕራንክ እናርጋት ስትላት ጀስት እንደ አይዲያ ስታመጣላት ተስማማች ማለት ነው። ሲጀመር ማሰብክ ክ በራሱ ስተት ነው። ስተት ስተት ነው ግን ዛሬ ላይ አስር ጊዜ ብሩክ ተሳስቷል ምናምን ብለን አስር ጊዜ የምነጋግመው ምንም የፈሰሰው አይታፈስም። ሁለተኛ ሀይሚ ያለችው እውነቷ ነው። ሱሱን የሚያውቃት ከሀይሚ በፊት ነው ኢንስታግራም ላይ የሚተዋወቁት እነዚህ ሰዎች ማለት ነው። ሀይሚ ምንድን ነው የምታስበው? ከኔ በፊት ስለሚያውቃት እች ልጅ እንደዚህ አይነት ነገር አድርገዋል አድርገዋል ያደርጋሉ ብላ ነው የምታስበው። ሁለተኛ ማለት ነው፣ ሁለተኛ ነገር ለምን በጣም ከእሷ በፊት እንደሚያውቃት ከሷ በፊት በጣም ይተዋወቃሉ። ብዙ ጊዜ በሱሱ ብሩክ ይፈተልበታል። ብዙ ጊዜ ብሩክ በሱሱ ይፈተልበታል። ባለፈውም ራሱ የሆነ ጊዜ እንደሚፈተልበትም ስለሚያቅ ነው። ብዙ ጊዜ በሱሱ ስለሚጠረጠር ነው። ይዟትም የመጣ የሆነ ጊዜ እኔ አዲስ ፍቅረኛ ይዣለሁ ብሎ የመጣት ሀይሚን ለማናደድ ከሀይሚ ጋር ያጣላቸው ምክንያት። ሶስተኛ ምልክት፣ ሶስተኛ ደግሞ እችኛ ሱሱ ተብዬዋ ዛሬ ራሱ ከጥፋቱ አልተማረችም። ሶስተኛ ጥያቄ፣ እሷ መታ እኛ ላይ እንግሊዝኛ የምታወራበት ነገር ምንም ነገር የለም። አይኖ ትችላለች እንግሊዝኛ ጎበዝ ናት። አይም ፐርፌክት ነገር ግን እንደዚህ ሆኖ እንዲሆኑ እንዲሆኑ እንዲሆኑ ብላ እሷ እንግሊዝኛ ሞር ስለቻለች በእንግሊዝኛ ማንንም ኮምፕሌን ማድረግ አችልም። ጀስት እዚህ ይሄ ቪዲዮ የአማርኛ ቪዲዮ ነው። ሶስተኛ ብሩክ በጣም ነው ያናደርግ ከትናንት ጀምሮ። ይቅርታ፣ የይቅርታ አጠያየቅና ስነ ስርዓት ወቅ ገባህ አይደለ? ስልክህን ብሮክ አደረገችህ። ብሮክ እንዳደረገችህ ካወቅ በፍስ ያስጠረጋ ታርለ በስነ ስርዓት በስነ ስርዓት አንተ። ሲጀመር ዛሬ ሱሱን ይዘህ መምጣት አልነበረበት። ለምን ሀይሚ ገና ነገሩ አልበረደላትም። ገና ናት፣ እልህ ውስጥ ናት ያለችው። ከራጋ ከራሷ ጋር ስምምነት ግብግብ ውስጥ ናት ያለችው። አንተ ብለህ በክብሪት ላይ ጋዝ ታርከፈከፋለህ። ሲጀመር ይቅርታ ራሱ ማለት ካለብህ እንደዚህ እየጨወቅባት በሌላ ነገር መጣላት ከፈለሽ ተጣይኝ እንጂ ይሄኛውን ነገር በዚህ ምክንያት ልትጣይኝ አትችም። ከዚህ የበለጠ ነገር ምን አለ? ሲጀመር አንተ ፍቅረኛ ካለ ከሶሱ ስር ጋር ምን ትሰራለክ? ሱሱ ጋር ጋ ለምንድን? ከሱሱ ጋር ቤስት ፍሬንድ እምትሆን አያስፈልግም። ሴት ወንድና ሴት በፍጹም የሴት ጓደኛ በጣም ቤስት ፍሬንድ ሊሆኑ አይችሉም፣ አያስፈልግም በስራ ጉዳይ ከሆነ ከሀይሚ ጋር ነው ስራ የምትሰራው፣ አደለ? እውነቷ ነው። ከሌላ ሰው ጋር ብሰራ ያለችው ማለት ነው። በቃ እውነቷ ነው። ለምን በቃ ከሱሱ ጋር እንዴት ትመን? ግራ እኮ ያጋባል። በቃ እንዴት ትመን? በጣም ከዚህም በፊት እንደሚፈተልባችሁ ተቃላችሁ፣ በጣም እንደሚጠረጠርባችሁ ተቃላችሁ። የሆነውን ነገር ደግሞ ከዚህም በፊት የተፈጠረውን ነገር ከእሷ ጋር ጣልታችሁ መታችሁ ተቃላችሁ። ሁለተኛ በቃ ሲቀጥል ፍፄን ያሳዘነኝ በቃ ምንም በማያውቅ ውስጥ ነገር ውስጥ በቃ አንገቱን ደፍቶ ምን ያውራ በቃ ምን ይበል፣ ምን በቃ መልስ አጣ ገባ። በጣም በጣም በጣም በጣም በጣም በጣም በጣም ተናድ በጣም በቃ የሚያወራው ሁሉ ጠፋ። ማስጨነቅ ሌላ ሰው ማለት ነው። ግን አንተ እንደ ጥፋተኝነት ምናምን ከሆነ ሁለታችሁ ለብቻችሁ ነበራችሁ ማውራት የነበረባችሁ። የዛ ሳለ አንተ ልትረዳ ትችላችሁ አሁን ዛሬ ሱሱን ይዛ መታ። አንተ ካግባባህ በኋላ ነው እኮ ሱሱን እንኳን ይዘ መምጣት የነበረብህ ግን አንተ በትኩሱ ይቅርታ እንድትላት ብለ ከሌላ ቅልዩ ታጋለችበት ከስራ አስጠርታይ በእንደዚህ አይነት ሁለቱ እንዲደባደቡ አይታል። መጨረሻ የተፈጠረውን ነገር አይታችኋል። በቃ ሀይሚ ባቴ ሆኑ በጣም ነበር የሚደባደቡት። ለምን ሀይሚን በጣም ትናገራለች፣ ያችም ትግስት የላትም የሚያስጠላ ነገር ይሆናል ማለት ነው። ገባህ አይደለም ግን ለብቻዋ ነበረ በቃ ብሩክም ይቅርታ ይቅርታ እንደዚህ አይደለም ይቅርታ ስጠይቅ በስነ ስርዓት በ ምንም ብትልቅ እሺ አጥፍቻለሁ ለምን ጥፋተኛ ነክ ይገባ አደለ በቃ ጥፋተኝነት መሆንን ካመንክ ዛ ሴት ያ ነገር ቀላል ነው ቤተሰብ